አዲስ አበባን የሚቀይረው አዲሱ ግዙፍ ሜጋ ፕሮጀክት የኢትዮጵያ መልክ የሆነችው አዲስ አበባን እንደ ስሟ ቡባ ለማድረግ መሰረተ ልማቶችን ከሟሟናት በተጨማሪ የሰው ህይወትን ለማሻሻልና የነዋሪዎችን ተጠቃሚነት ለማረጋገጥም ከቅርብ ጊዜ ጀምሮ በትኩረት እየተሰራ ይገኛል። በመሆኑ በመዲናዊቷ በአጭር ጊዜ ውስጥ የተለያዩ ትልልቅ መሰረተ ልማቶች ተገንብተው ለአገልግሎት ክፍት ተደርገዋል። በዚህ መዲናችን አዲስ አበባ እጅግ የሚያስገርም አስደናቂ ገጽታንም ተላብሳለች። ይህ ለውጥ በከተማዋ ቅርብ ጊዜ በተጀመረው አስደማሚ ኮሪደር ልማት ምክንያት የመጣ ሲሆን የዚህ የኮሪደር ልማት ስራው መነሻና መድረሻ ከህዝብ ፍላጎት ጋር የተዋሃደ ነው። የአዲስ አበባ መልክ በማማሩ በነዋሪዎቹ ፊት ላይ የሚነበበው እርጋታና ደስታ ነው። የመዲናዋ ምቹነት የህብረተሰቡን ድሎት የሚወስን ነው። የከተማዋ ጽዳትና ውበት የነዋሪው አካላዊና አይምራዊ ጤና እንዲጠበቅ የሚያስል ነው። አሁን ላይም ከተማ ፕሮጀክቶችን እየዘመነች በመሆኑ እሷን የሚመጥኑ እጅግ ግዙፍ ሜጋ ፕሮጀክቶች በከተማዋ መሰራት እንደቀጠለ ነው። በመሆኑ በዛሬው መሰናዶ ወደ እናንተ የምናደርሰው አዲስ አበባን ቤጂንግ የሚያደርግ አስደማሚ ፕሮጀክት በከተማችን ሊጀመር በመሆኑ ስለ ፕሮጀክቱ የምናደርሳችሁ ሆናል። ውድ የተከበራችሁና የተወደዳችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችን ቆዩያል። በቅድሚያ ለቻናላችን አዲስ ከሆናችሁ እነዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻናላችንን ሰብስክራይብ ቪዲዮውን ላይክ በማድረግ ቤተሰቡን ይወዳጁ ያል ወደ መረጃው ወሰዳቸ። ይህ በመዲናችን አዲስ አበባ ቅርብ ጊዜ ግንባታው ይጀመራል የተባለው አስደማሚ ፕሮጀክት ለመዲናችን አዲስ አበባ ትልቅ ድምቀት ከመሆኑ በተጨማሪ ለነዋሪዎቿ እርካታን የሚሰጥ ነው። ይህ ከሰሞኑ ግንባታው ይጀመራል የተባለው አስደማኝ ፕሮጀክት የፈጣን አውቶቢስ መስመር ቢአርቲ ግንባታ ፕሮጀክት ሲሆን ፕሮጀክቱ የበርካታ ሚሊዮን ዶላር ሜጋ ፕሮጀክት መሆኑም ተነግሯል። ይህ በአዲስ አበባ ከተማ ውስጥ የሚሰራው የፈጣን አውቶቢስ መስመር ቢአርቲ ግንባታ በተያዘው አመት እንደሚጀመርም የአዲስ አበባ ትራንስፖርት ቢሮ አስታውቋል። በዚህም ታዲያ በቅርብ አመታት ውስጥ 15 የፈጣን አውቶቢስ መስመር ቢአርቲ ግንባታዎች ይጠናቀቃሉ ተብሎ ስራዎች እየተሰሩ ይገኛል። ከዚህም ውስጥ ከጀሞ ሶስት እስከ ፒያሳ ደዋ ድረስ የመጀመሪያው የሚሆነው ግንባታ በዘንድሮ ዓመት ሊጀመር ሙሉ ዝግጅት መጠናቀቁም ተገልጿል። 19 ኪሎ ሜትር የሚሆነው ይህ መስመር በፈረንሳይ መንግስት ድጋፍ ታግዞ የሚሰራ ሲሆን ለኮንትራክተር ሙሉ ኃላፊነት መሰጠቱና ግንባታውም ቅርብ ጊዜ እንደሚጀመር ነው የተነገረው። የፈጣን አውቶቡስ መስመር ግንባታዎች ሲሰሩ ከመደበኛው የመኪና መስመር የተለየ ቦታ እንደሚኖራቸውም የተነገረ ሲሆን አሁን ላይ አውቶቡሶች ሰው ለመጫና ነዳጅ ለመቆጠብ ሲባል ሰው እስኪሞላ ድረስ የሚጠብቁበት አግባብ መኖሩንም አንስተዋል። በመሆኑም ታዲያ ይህ የፈጣን አውቶቡስ መስመር ግንባታ ሰው እስኪሞላ የሚጠበቅበትንና ቆሞ የሚሄዱበትን አሰራር የሚያስቀር መሆኑም ነው የተነገረው። ሰዎች በሚፈልጉበት ሰዓት ሳይቸገሩ የትራንስፖርት አገልግሎት ለማግኘት የሚያስችላቸውም ነው። በፈጣን አውቶቡስ መስመርን የተለያዩ ዓለም አገራት ጭምር ተጠቅመው ጥሩ ውጤት የታየበት ሲሆን በተያዘው ዓመት የሚጀመረው ግንባታ በሂደት ላይ ያለ ሌሎች መስመሮችም እንደሚጀመሩ ተነግሯል። በዚህም ታዲያ ወደፊት በከተማዋ ሁለት አይነት የትራንስፖርት አገልግሎቶች እንደሚኖርም የተገለጸ ሲሆን ይህም አንደኛው የብዙሃን ትራንስፖርት የሚባለው ባቡር እንዲሁም ቀላል ፈጣን የአውቶቡስ አገልግሎት ሲሆን፣ ሌላኛውም መካከለኛ ገቢ ያላቸው የሚጠቀሙበት ተብሎ የሚታሰበው የታክሲ አገልግሎት መሆኑም ተነግረዋል። የአውቶቡስ ፈጣን ትራንዚት ቢአርቲ በዘመናዊ ከተሞች ውስጥ እንደ ወሳኝ መፍትሄ ሆነው የሚታዩ ነው። ቢአርቲ የመጓጓዣ ጊዜን በእጅጉ ይቀንሳል። የህዝብ ትራንስፖርት መፍትሄዎችን ደግሞ ወጪ ቆጣቢና ለአካባቢ ጥበቃ ዘላቂነት ይሰጣል። በተጨማሪም ይህ መስመር በመዲናችን አዲስ አበባ መዘርጋቱ ለኤሌክትሪክ መኪኖች ወሳኝ ጠቀሜታ አለው። እንደሚታወቀውም ከሰሞኑ አዲስ አበባ የገቡ መቶ በኤሌክትሪክ የሚሰሩ የብዙሀን ትራንስፖርት አውቶቡሶች ስራ መጀመራቸው የሚታወቅ ሲሆን አውቶቡሶቹ የቅድመ ክፍያ ካርድን ጨምሮ ዘመናዊ የአገልግሎት አሰጣጥ መያዛቸውም ተገልጿል። እኚህ የቅንጦት አውቶቡሶች በመዲናዋ በተለያዩ አካባቢዎች ስምሪት ወስደው እንደሚሰሩም የተነገረው፣ እኚህን አውቶቡሶች በሁለት አይነት መንገድ መጠቀም እንደሚቻልም የተነገረ ሲሆን አውቶቡሶቹ ሙሉ ለሙሉ ዲጂታል ዘመናዊ ቴክኖሎጂ የተሟላላቸው ነው። በዚህም ታዲያ ሁሉንም እንቅስቃሴዎችን ከአንድ ቦታ ሆኖ መመልከት የሚያስችልና ተሳፋሪዎችን በምቾት የሚያስተናግድ ነው። ይህ ብቻም ሳይሆን አውቶቡሶቹ የኢንተለጀንት ትራንስፖርት ሲስተም ያላቸው መሆኑም ይታወቃል። እኚህ ዘመናዊ ባሶች ከካሜራዎቻቸውን ባሻገር ጂፒኤስ ሲስተምም የተገጠመላቸው ነው። በዚህም ታዲያ መኪናው የት እንደቆመ ምን ያህል ሰው ትኬት እንደቆረጠና ካርዱን እንደተጠቀመ ሳይከፍል የገባውንም ሰው የሚለይ ነው። ይህ ዘመናዊ ተሽከርካሪ ሁሉንም የህብረተሰቡን ክፍል በፍትሃዊ መልክ ለማገልገል ያለመ ሲሆን በተለይ ደግሞ አካል ጉዳተኞችን እንዲያስተናግድ ተደርጎ የተሰራ ነው። ባሱ በአጠቃላይ አርባ አንድ መቀመጫዎች ያሉ ሲሆን በተጨማሪም በቁም ከሰባ እስከ ሰማኒያ ሰዎችን የማስተናገድ አቅም እንዳለውም ተነግሮለታል። በተጨማሪም ይህ ዘመናዊ ባስ በመንገዱ ላይ የደረሰበትን አካባቢ በስክሪኑ ላይ የሚገልጽ ሲሆን ይህ መሆኑ ደግሞ በተለይ ቦታ ለማያውቁ ተሳፋሪዎች ትልቅ ጠቀሜታ አለው። መኪናው በአንድ ጊዜ ቻርጅ ብቻ እስከ አራት መቶ ኪሎ ሜትር ድረስ የመጓዝ አቅም እንዳለውም ተነግሮለታል። ይህም ማለት በአንድ ጊዜ ቻርጅ አውቶቡሱ ሶስት ቀን አገልግሎት የሚሰጥ ሲሆን በጣም እንቅስቃሴ ከበዛበት ደግሞ ለሁለት ቀን ከግማሽ እንደሚያገለግልም ተነግሯል። አንዱ መኪና ቻርጅ ለማድረግ ሶስት ሰዓት የሚወስድ ነው። በመሆኑም ታዲያ እኚህ የቅንጦት አውቶቡሶች በከተማችን የሚታየውን የትራንስፖርት እጥረት ችግር የሚቀርፉና ለበርካቶችም ትልቅ ፋይዳ አላቸው። አዲስ አበባ ከተማ የሚታየውን የትራንስፖርት እጥረትና መጨናነቅ ለማስቀረት ከዚህም ባሻገር የተርሚናሎች ግንባታ ፕሮጀክትን በከተማዋ በስፋት በመከናወን ላይ መሆኑም ይታወቃል። በመሆኑም ታዲያ ይህ በመዲናችን አዲስ አበባ ይገነባል የተባለው የፈጣን አውቶቢስ መስመር ግንባታ ቢአርቲ ለእነዚህ ባሶችም ትልቅ ፋይዳ አለው ነው በዓለማችን ላይም እንደ ስዊዘርላንድ፣ ጀርመን፣ ቻይና ና ላቲን አሜሪካ እንዲሁም ደግሞ ብራዚል ና ኮሎምቢያ ያሉ ሀገራትም ይህን የፈጣን አውቶቡስ መስመር ይጠቀማሉ። አዲስ አበባ እየዘመነች በመምጣቷ በትራንስፖርት አማራጮች ዙሪያም ትኩረት ተሰጥቶት በስፋት በመሰራት ላይ ይገኛል። በሀገራችን በተለይም በአዲስ አበባ የሚታየውን የትራንስፖርት ችግር ለማስቀረት በሀገራችን ኢትዮጵያ ከአፍሪካ ለመጀመሪያ ጊዜ የአየር ታክሲ ትራንስፖርት አገልግሎት ና የኬብል ካር ትራንስፖርት መዲናችን ሊጀመር መሆኑም ተነግሯል። መዲናችን አዲስ አበባ ሁሉም ነዋሪዎች በእኩልነት የሚጠቀሙባትና የሚበለጽጉባት የጋራ መዲና ናት። በዓለም ላይ ካሉ አስተማማኝ ተመጣጣኝ፣ ተወዳጅና ተመራጭ ከተሞች መካከል በዲፕሎማሲ ከተማነት በሁለተኛ ደረጃ ላይ የምትገኘው የእኛይቱ አዲስ አበባ መሆኗም አይዘነጋም። በዲፕሎማቶች መቀመጫነት በኢምባሲና በዓለም አቀፍ ድርጅቶች መናኸሪያነት በአንደኝነት የምትመራው ኒውዮርክ የተባለች አሜሪካዊት ከተማ ስትሆን ሁለተኛዋ ደግሞ የኛዋ አዲስ አበባ ናት። በመሆኑም ታዲያ መዲናችን የህብረቱ መቀመጫ መሆኗ በሺዎች የሚቆጠሩ የሀገር ውስጥና የውጭ ሀገር ሰራተኞች በሀገራችን እንዲሰሩና እንዲኖሩ ማድረግ አስችሏል። ይህንን በማስመልከትም አዲስ አበባ በተለይም ከቅርብ ጊዜ ጀምሮ ስማን የሚመጥንና ከአፍሪካ ምርጥ ከተሞች ብሎም ደግሞ ከዓለማችን ምርጥ ከተሞች ከሚባሉት መካከል አንዱ አለመሆን በርካታ የልማት ስራዎችም እየተሰሩባት ይገኛል። በተለይም ደግሞ ቅርብ ጊዜ በመዲናዋ ከተሰሩ ግዙፍ አስደማሚ ሜጋ ፕሮጀክቶች መካከል ዋነኛውና አዲስ አበባን አፍርሶ ድጋሚ እንዳዲስ የሰራት የኮሪደር ልማት መሆኑን ይታወቃል። በጥቂት ወራቶች ብቻ የተሰራው የኮሪደር ልማቱ ኢትዮጵያን የሚመጥን ከተማ መገንባት ችሏል በኮሪደር ልማቱ ሰፋፊ መንገዶች ከመሰራቱን ባለፈ ታዳጊዎች እግር ኳስ የሚጫወቱበት የስፖርት ማዘውተሪያ ስፍራዎችና የእንግዳ ማረፊያዎችም ተሰርተውበታል ይህ ብቻም አይደለም በመዲናችን አዲስ አበባ የኮሪደር ልማት የእግረኛ መንገድን የማስፋፋት መዝናኛ ቦታዎችን የመገንባት እንዲሁም ደግሞ የመንገድ ዳር መብራትና የቴሌኮሙኒኬሽን መስመሮች በዘመናዊ መንገድ በበርካታ ስፍራዎች ተገንብተዋል ይህ የአዲስ አበባ የኮሪደር ልማት ለመጪው ትውልድ የተሻለ ኢትዮጵያን በአጭር ጊዜ መገንባት እንደሚቻል ተምሳሌታዊ ማሳያ ሲሆን ይህ በአዲስ አበባ የተመዘገበው ስኬት በዓለም አቀፍ ደረጃ አድናቆትን ያተረፍንበት መሆኑም ይነገራል። በመሆኑም አሁንም የዚህ የመዲናችን አዲስ አበባ የልማት ስራ የቀጠለ በመሆኑ በተለያዩ አካባቢዎች በርካታ ይበል የሚያሰኙ ፕሮጀክቶች በመሰራት ላይ ይገኛሉ። ከተሞች የዘመን መስታወቶች ናቸው። የስልጣኔ መልክና ልክ ማሳያም ጭምር የመልከ ብዙ ባህል፣ ወግና ትውፊት መድመቂያ፣ የሉዓላዊ ሴት መታያ፣ የስራና የብዙዋ የኑሮ ደረጃን ይይዛሉ። አዲስ ትውፊት ይወልዳሉ። የከተሜዎችን የነገ የጋራ ትዝታን በብረት ይቀርጻሉ። ለአያሌ ምዕት ዓመታት የዓለም ታሪክ ከተሞች ለስልጣኔ ማማ፣ የባህል የንግድና የአስተዳደር መልኮች አውድማ ናቸው። ከተሞች በየዘመኑ የንግድ፣ የኪነ ጥበብና የሃይማኖት ማዕከል እንዲሁም የስልጣኔ መሰረት ናቸው። ላብነትም በኢንዱስትሪ አብዮት ዘመን ኃይል ያመነጩ ፋብሪካና የባቡር ሀዲድ የተዘረጋው በከተሞች ነው። ከተሞች በፈጠራ ጥበባቸው የህዝብ ስበት ማዕከል ሆነዋል። ከፍተኛ የኢኮኖሚ እንቅስቃሴ፣ የተረጋጋ የማህበረሰብ አኗኗር ያላቸው በመሆናቸው የማህበራዊ ኢኮኖሚያዊና ስነምህዳራዊ ማዕከልነትን ይዘዋል። በመሆኑ መዲናችን አዲስ አበባን በተለይ ከቅርብ ጊዜ ጀምሮ ይህን መልክ ይዛለች። በዚህም አዲስ አበባ ፈርሳ ድጋሚ ትሰርታለች። ይህ መሆኑ ደግሞ የመዲናችን አዲስ አበባ ገጽታ ሙሉ ለሙሉ የተቀየረ ሲሆን ከዚህም ባሻገር መዲናችን አዲስ አበባ ከምርጥ የአፍሪካ ከተሞች ሁለተኛዋ ምርጥ ከተማ እንድትሆንም አስችሏታል። ቅርብ ጊዜም በከተማዋ እየተደረገ ያለው የቱሪስት ፍሰት ከበፊቱ የተሻለ መሆኑም ይነገራል። የአዲስ አበባ የቱሪስት መዳረሻነት የህብረተሰቡን የኢኮኖሚ ሁኔታ የማሻሻል አቅም እንዳለውም ይታወቃል። ውድ የቻናላችን ተከታታዮች በዛሬ ዝግጅታችን ባረስናችሁ መረጃ እንደተደስታችሁበትና ደግሞም ስለዚህ አዲስ አበባን የሚቀይረው አዲሱ ግዙፍ ሜጋ ፕሮጀክት በቂ መረጃ እንደወሰዳችሁበት እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰብናቸውን መረጃዎች ይዘን እንቀርባለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱ መጫኑን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩን።